እነዚህን አሁን የምነግራችሁን በርካታ ምልክቶችን የምታስተውሉ ከሆነ የቡና መጠናችሁን መቀነስ ወይም ደግሞ ብትችሉ ሙሉ ለሙሉ ማቆም ያስፈልጋችኋል። አሁን ምልክቶቹን በዝርዝር እነግራችኋለሁኝ። ቡና መጠጣት እንግዲህ እጅግ በጣም በርካታ ጥቅሞችን እንደሚሰጥ ግልጽ ነውም የታወቀ ነው። ለንቃት መጨመር፣ ትኩረትን ለማሻሻል፣ የአካል ብቃት እንቅስቃሴ ለማሻሻል ሜታቦሊዝምን ለማፋጠን፣ ስብ ማቃጠልን ለመደገፍ፣ በአንቲ ኦክሲዳንትም የበለጸገ ነው። የፓርኪንሰንስ በሽታ የመያዝ እድልን ለመቀነስ፣ በአልዛይመር በሽታ የመያዝ እድልን ለመቀነስ፣ የአይነት ሁለት የስኳር በሽታ የመያዝ እድልን ለመቀነስ፣ የጉበት ጤናን ለመደገፍም ይረዳል። የጉበት ሲርሆሲስ የመያዝ እድልን ለመቀነስም ይረዳል። በመንፈስ ጭንቀት የመያዝ እድልን ለመቀነስ ይረዳል። የስትሮክ አደጋን ስጋትን ሊቀንስም ይችላል። ለስሜት መሻሻል፣ ለግንዛቤ ተግባር መሻሻል፣ የተወሰኑ የካንሰር አይነቶችን ለመከላከል ሊረዳም ይችላል። የልብ በሽታ የመያዝ እድልንም ሊቀንስ ይችላል። በአካል ብቃት እንቅስቃሴ ወቅት ጽናትን ወይም ደግሞ ጥንካሬንም ያሻሽላል። የአእምሮን ጤናን ለመጠበቅም ይረዳል። የረጅም እርሜ፣ ጥቅሞች ይኖሩታል። የአንጀትን ጤናን ይደግፋል በመጠኑ ሲሆን፣ የሃሞ ጠጠር የመያዝ እድልን ለመቀነስ ይረዳል። ተፈጥሯዊ የዳይሬቲክስ ተጽዕኖም አለው። የምግብ መፈጨትንም ሊረዳ ይችላል። አስፈላጊ ንጥረ ነገሮችንም ይዟል። ለምሳሌ ቢ ቪታሚኖችን። የተወሰኑ የነርቭ በሽታዎች የመያዝ እድልን ሊቀንስ ይችላል። ከሬቲና ጉዳት ሊከላከልም ይችላል። በኩላይ ጠጠር የመያዝ እድልንም ሊቀንስ ይችላል። በመጠኑ ከሆነና በቂ ውሃን ከጠጣችሁ በመልቲፕል ስከለሮሲስ በሽታ የመያዝ እድልንም ሊቀንስ ይችላል። በወንዶች ላይ ደግሞ የሪህ በሽታ የመያዝ እድልን ሊቀንስ ይችላል። ስለዚህ ቡናን ብትጠጡ በርካታ ጥቅሞችን እንደምታገኙ ግልጽ ነው። ነገር ግን አንዳንድ ሰዎች ቡናን መጠጣት ማቆም ሊኖርባቸው ይችላል። ምክንያቱም በተለይ በተለይ አሁን የምነግራችሁን ምልክቶችን የምታስተውሉ ከሆነ ቡናን መጠጣት ማቆም ያስፈልጋል። ቡና መጠጣት ማቆም እንዳለባችሁ የሚያሳዩ ምልክቶችንና መሰረታዊ ምክንያቶቹን አሁን በዝርዝር እነግራችኋለሁኝ። አንደኛ የጭንቀት ወይም ደግሞ የነርቭ ስሜት መጨመር ሲሰማችሁ ነው። በቡና ውስጥ ያለው ካፌን ንጥረ ነገር የሰውነታችሁን ትግል ወይም ደግሞ በረራ ምላሽን ሊያነሳሳ የሚችል አነቃቂ ንጥረ ነገር ነው። ይህ አድሬናሊን እናም ኮርቲሶል መጠንን ይጨምራል። ይህም በተለይ አስቀድሞ ለጭንቀት ወይም ደግሞ የድንጋጤ መታወክ የተጋለጣችሁ ከሆናችሁ የጭንቀት ስሜትን ሊያባብስባችሁ ይችላል። ሁለተኛ እንቅልፍ ለመተኛት የተቸገሩ ሰዎች ናቸው። ካፌን እንቅልፍን የሚያበረታታ አዴኖሲን የተባለ ኬሚካልን ያግዳል። ከመተኛት ሰዓታት በፊት ቢጠጣም ካፌን እንቅልፍ የመተኛትን ችሎታችሁን ሊያስተጓጉል ወይም የእንቅልፍ ጥራትን ሊቀንስ ይችላል። አንዳንዶች ካፌንን በዝግታ የሚያቀነባብሩ ሲሆኑ ውጤቱ ለረጅም ጊዜ ይሰማቸዋል። ሦስተኛ፣ የምግብ መፈጨት ችግር ሲኖርባችሁ ነው። ቡና የጨጓራ አሲድ ምርትን ያበረታታል እናም የጨጓራ ወይም ደግሞ የአንጀት ሽፋን ላይ ብስጭትን ወይም መቆጣትን ሊያስከትል ይችላል። ይህ የጨጓራ አሲድ ወደ አፍ መመለስን፣ የልብ ማቃጠልን ሊያስከትል ወይም የአይቢኤስ ወይም የጨጓራ በሽታ ምልክቶችን ሊያባብስ ይችላል። በዚህ ጊዜ ማቆም ያስፈልጋል። አራተኛ የልብ ምት ሲጨምር ወይም ደግሞ የልብ ምታችሁ ፈጣን ሲሆን ነው። በቡና ውስጥ የሚገኘው ንጥረ ነገር ካፌን ማዕከላዊውን የነርቭ ስርዓት ከመጠን በላይ ሊያነቃቃ ይችላል። ይህም የልብ ምት መጨመር ወይም ደግሞ ታኪካርዲያ ወይም መደበኛ ያልሆነ የልብ ምትን ያስከትላል። በተለይ በተለይ የልብ ችግር ታሪክ ካለባችሁ በጣም አደገኛ ነው። ማቆም ያስፈልጋል። አምስተኛ የመንቀጥቀጥ ወይም ደግሞ እረፍት የማጣት ስሜት ሲሰማችሁ ነው። ይህ ከመጠን በላይ የመጠጣት የተለመደ ምልክት ነው። ካፌን አድሬናሊን እንዲለቀቅ ያደርጋል። ይህም ሰውነታችሁ ከመጠን በላይ እንዲነቃቃ ያደርገዋል። ይህም ወደ አካላዊ መንቀጥቀጥናም የአእምሮ እረፍት ማጣትን ያስከትላል። ስድስተኛ ብዙ ጊዜ ራስ ምታት ወይም ደግሞ ማይግሬን ካለባችሁ ነው። ካፌን ለአጭር ጊዜ ራስ ምታትን ሊያስታግስ ቢችልም በአንዳንድ የህመም ማስታገሻዎች ውስጥ ጥቅም ላይ ይውላል በተደጋጋሚ መጠቀም የተለመደውን መጠን ካላገኛችሁ የማገገሚያ ራስ ምታትን ሊያስከትል ይችላል። ይህ በቡና ላይ የጥገኝነት ዑደትን ይፈጥራል። ሰባተኛ የደም ግፊታችሁ መጨመሩን ስትመለከቱ ነው። ካፌን ልብን በማነቃቃት እናም የደም ስሮችን በማጥበብ ጊዜያዊ የደም ግፊት መጨመርን ሊያስከትል ይችላል። አስቀድሞ የደም ግፊት ካለባችሁ ወይም ለአደጋ የተጋለጣችሁ ከሆናችሁ ካፌንን መገደብ ወይም ደግሞ ማስወገድ የተሻለ ሊሆን ይችላል። ስምንተኛ ብዙ ጊዜ ሽንት ሲያስቸግራችሁ ወይም ተደጋጋሚ ድንገተኛ የሽንት ፍላጎት ሲሰማችሁ ነው። ካፌን ዳይሪቲክስ ተጽዕኖ አለው። ይህም ብዙ ጊዜ ሽንትን እንድትሸኑ ሊያደርግ ይችላል ማለት ነው። ይህ የሰውነት ድርቀትን ሊያስከትል ወይም የዕለትዕለት እንቅስቃሴያችሁን ሊያስተጓጉልባችሁ ይችላል። ዘጠነኛ በተለምዶ ለመስራት በቡና ላይ ጥገኛ ከሆናችሁ ወይም ቡና ካልጠጣችሁ ስራን የማትሰሩ ከሆነ ነው። ጥገኝነት ቡናን ከመጠን በላይ የመጠቀም ግልጽ ምልክት ነው። ቡና መተው እንደ ድካም፣ ብስጭት ወይም ደግሞ ራስ ምታትን የሚያስከትል ከሆነ በቡና ላይ መቻቻልናም ጥገኝነትን ገንብታችሁ ሊሆን ይችላል። ይህም ቡናን መቀነስ እንዳለባችሁ የሚያሳይ ምልክት ነው። ይህ እንግዲህ በጣም የብዙ ሰዎች ችግር ነው። ቡናን ካልጠጡ ሰውነቴ አይሰራም። ምንም ስራን መስራት አልችልም። እንቅስቃሴን ማድረግ እንኳን እቸገራለሁ የሚሉ ሰዎች አሉ። ይህ እንግዲህ በቡና ላይ ጥገኛ እንድትሆኑ ቡናው አድርጓችኋል ማለት ነው። ይህ ታዲያ ከመጠን በላይ እናም በጣም ለረጅም ጊዜ ቡና የመጠጣት ከፍተኛ አደጋ ወይም ደግሞ ሱስ ነው። ስለዚህ ይህንን መጠን ቀስ በቀስ መቀነስ ይኖርባችኋል። አስረኛ የአጥንት ጤና ችግር ሲኖርባችሁ ነው። ከፍተኛ የካፌን መጠን የካልሲየም መምጠጥን ሊያስተጓጉል ይችላል። ይህም ከጊዜ በኋላ የአጥንት ጥንካሬን እንዲቀንስ አስተዋጽኦ ያደርጋል፣ በተለይም ኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት አደጋ በተጋለጡ ሰዎች ላይ። አስራ አንደኛ ደግሞ ነፍሰ ጡር ከሆናችሁ ወይም ለማርገዝ እየሞከራችሁ ከሆነ ነው። በእርግዝና ወቅት ከፍተኛ የካፌን መጠን ዝቅተኛ የወሊድ ክብደትንና የጽንስ መጨናገፍ አደጋ ጋር ተያይዟል። ስለዚህ ባረገዛችሁበት ጊዜ ከፍተኛ የሆነ የቡና ወይም ደግሞ የካፌን መጠንን በፍጹም መውሰድ የለባችሁ ማለት ነው። እርግዝና ላይ ከሆናችሁ ብዙውን ጊዜ በቀን ከ200 ሚሊግራም በታች እንድትወስዱ ይመከራል። ይህ ከአንድ እስከ ሁለት ሲኒ ቡናን ብትጠጡ እንደ ጤናማ መጠን ይቆጠራል። አስራ ሁለተኛ ደግሞ የቆዳ ችግሮች ሲኖርባችሁ ነው እንደ ብጉር ወይም ደግሞ ሮሴሽያ የሚባሉት የቆዳ ችግሮች ምርምር እንግዲህ በመካሄድ ላይ ቢሆንም አንዳንድ ሰዎች ካፌን የሚያቃጥሉ የቆዳ ሁኔታዎችን እንደሚያባብስ ያስተውላሉ። እንዲሁም ከካፌን ተጽዕኖ የሚጨምረው ኮርቲሶል ብጉር ወይም ደግሞ ድንገተኛ የቆዳ መቆጣትን ሊያስከትል ይችላል። አስራ ሶስተኛ የተወሰኑ መድኃኒቶችን እየወሰዳችሁ ከሆነ ነው። ምክንያቱም አንዳንድ መድኃኒቶች ከቡና ጋር በፍጹም አይወሰድም ወይም መድኃኒቶቹን ስትወስዱ ቡናን ማቆም ሊኖርባችሁ ይችላል። ካፌን እንግዲህ እንደ ጸረ ጭንቀት ወይም ደግሞ የዲፕሬሽን መድኃኒቶች፣ ከአንቲባዮቲኮች ወይም ደግሞ አነቃቂዎች ካሉ መድኃኒቶች ጋር በመገናኘት ውጤታቸውን ሊያሳድግ ወይም ደግሞ የማይፈለጉ የጎንዮሽ ጉዳቶችን ሊያስከትልባችሁ ይችላል። ታዲያ ሁልጊዜ ከሐኪማችሁ ወይም ደግሞ ከመድኃኒት ባለሙያዎች በመጠየቅ የገዛችሁትን መድኃኒት ስትጠቀሙ ቡናን ማቆም እንዳለባችሁ መጠየቅ ያስፈልጋል። ስለዚህ ክብራትና ክብራን ተመልካቾች ከነዚህ ከእነዚህ ምልክቶች አንዱን ወይም ደግሞ ከዚያ በላይ ካስተዋላችሁ የካፌን ወይም ደግሞ የቡና መጠናችሁን በመቀነስ ወይም ደግሞ እንደ የእጽዋት ሻይ ወይም ወደ ሌላ አማራጮች በመቀየር መሞከር ጠቃሚ ሊሆን ይችላል ማለት ነው። ስለዚህ ቡናን በተለያዩ ሌሎች መጠጦች ቀይራችሁ ወይም ደግሞ ተክታችሁ ሌሎች መጠጦችን መጠጣት ትችላላችሁ። ግን እንደነዚህ አይነት ምልክቶችን የምታስተውሉ ከሆነ የቡና መጠናችሁን በጣም ቱማች መቀየር ወይም ደግሞ ከቻላችሁ መገደብ ወይም ደግሞ ማቆም ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር ሳታደርጉ በፍጹም እንዳትወጡ እላለሁኝ። ላይክና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቻውቻው።